በአልጀዚራ በኩል ከስልጣን እንዲወገዱ ጥሪ የቀረበባቸው ፕሬዝዳንት ኢሳያስ አፈወርቂ ከወልቃይት ሁመራ በኩል ያላሰቡትን ዱብዳ ሰምተዋል። ወልቃይትን በኃይል አስመልሳለሁ ከሚለው የደብረ ጽዮን ቡድን ጋር የወገኑት ኢሳያስ በፍጹም ያልጠበቁትን ጉድ ሰምተዋል። ፕሬዚዳንት ኢሳያስ በዘላንበሳ ሲጠብቁ በወልቃይቱ ሁመራ ፈንድቶባቸዋል። ትሰሙታላችሁ ባለስልጣኑ ታሰረም። በትግራይ ጦርነት ወቅት ቆስለው የነበሩት ባለስልጣን በፈትለ ወርቅ ገብረ እግዚአብሔር ወይም ወንጀሪኖ ትእዛዝ እንደታሰሩ ተነግረዋል። በሌላ በኩል ጠቅላዩ በትግራይ ጉዳይ ያሳለፉት ውሳኔ አሁንም ከባድ ተቃውሞ እየተነሳበት ነው። በዛሬ ዕለትም የክልሉ ፖለቲካ ድርጅቶች አብይ ውሳኔ የትግራይን ችግር አይፈታም የሚል አቋም አሰምተዋል። ጉዳዩን የተመለከተ ሰፊ ዘገባ ይዘናል። ለኢትዮጵያ ከባድ መዶ መርዶ ተሰምቷል። ዜናው ኢትዮጵያ በቀጠናው የነበራትን የበላይነት እየተቀማችና እያጣች መሄዷን የሚገልጽ ነው። በአፍሪካ ቀንድ ኢትዮጵያ የነበራት የአባትነት ሚና በኬንያ እየተነጠቀች እንደሆነ የሚገልጸው መረጃም አስደንጋጭ ተብሎለታል። ትሳሙታላችሁ። የትራምፕ አስተዳደር ወደ አዲስ አበባ ማስጠንቀቂያ ልኳል። አስተዳደሩ ኢትዮጵያውያን እንዲጠነቀቁ ከባድ ማስጠንቀቂያ ያወጣ ሲሆን አለማወቅ ከተጠያቂነት አያድንም ከወዲሁ ወቁበት ብሏል። ጉዳዩን የተመለከተ አጭር መረጃ አለን። ጥነስትልን ጉዳይ አንድ አፍታ ቤተሰቦች ሰላምታችን በእያላችሁ በቲ አለም ዳርቻ ከአንድ አፍታ፣ ለአሁኑ መደመጥ አለባቸው ያልናቸውን ዜናዎች ወደ እናንተ የምናደርስበት ሰዓት ላይ ተገንተናል። አብራችሁን ትቆዩ ዘንድ ግብዣችን ነው። ባለስልጣኑ ታሰረም በትግራይ ጦርነት ወቅት የቆስለው የነበሩት ባለስልጣን በፈትለወርቅ ገብረ እግዚአብሔር ወይም ወንጀሪኖ ትእዛዝ እንደታሰሩ ተነግረዋል። በሌላ በኩል ጠቅላዩ በትግራይ ጉዳይ ያሳለፉት ውሳኔ አሁንም ከባድ ተቃውሞ እየተነሳበት ነው። በዛሬ ዕለትም የክልሉ ፖለቲካ ድርጅቶች አብይ ውሳኔ የትግራይን ችግር አይፈታም የሚል አቋም አሰምተዋል። በሰሜኑ ጦርነት ወቅት በረሃ ወርዶ የታገለውና ከፕሪቶሪያ ስምምነት በኋላ በአመራርነት ያገለገለው ታደለ መንግስቱ ዛሬ በትግራይ መቀሌ ታስሯል። የትግራይ ክልል ትራንስፖርትና ኮሚኒኬሽን ቢሮ ኃላፊ ሆኖ ሲያገለግል የቆየው አቶ ታደለ መንግስቱ በቁጥጥር ስር የዋለው በወይዘሮ ፈትለወርቅ ገብረ እግዚአብሔር ወይም ሞንጀሪኖ ትእዛዝ እንደሆነ መረጃዎች ጠቁመዋል። አቶ ታደለ የተቃዋሚ የባይቶና ፓርቲ አባል እንደሆነም ተዘግቧል። ስለ ባለስልጣኑ ስር ዝርዝር መረጃ ያልወጣ ሲሆን የጄኔራል ታደሰ ወረደ አስተዳደር ስራውን ተቃዋሚዎችን ከማሰር መጀመሩ ግን ጥያቄ አስነስቶበታል። ይህ በእንዲህ እንዳለ ጠቅላዩ በትግራይ ጉዳይ ያሳለፉት ውሳኔ አሁንም ከባድ ተቃውሞ እየተነሳበት ነው። ዛሬ ሁለትም የክልሉ ፖለቲካ ድርጅቶች አብይ ውሳኔ የትግራይን ችግር አይፈታም የሚል አቋም አሰምተዋል። በትግራይ ክልል ጊዜው አስተዳደር ፕሬዚዳንት ሌትናል ጄኔራል ታደሰ ወረደ እንደ አዲስ ተዋቅሮ ስራ የጀመረው የጊዜው አስተዳደሩ ካቢኔ በክልሉ ያሉ ችግሮችን ይፈታል ብለው እንደማያምኑ በክልሉ የሚንቀሳቀሱ የፖለቲካ ፓርቲዎች ገልጸዋል። አዲሱ የጊዜያዊ አስተዳደር ፕሬዚዳንት ቀድሞ የነበረው የካቢኔ ቁጥር ከ27 ወደ 21 በመቀነስ እንዲሁም ሁለት ምክትል ፕሬዚዳንት የነበረውን ወደ አንድ በመቀነስ አዲስ ካቢኔ ማቋቋማቸው ተገልጿል። የቀረው አዲስ ካቢኔ በይፋ ባይታወቅም በአመራር ቦታ ላይ የነበሩ ሹምሽሮች በመመልከት ፓርቲዎቹ ሀሳባቸውን ገልጸዋል። ፕሬዝዳንት ሌትናል ጄኔራል ታደሰ ወረደ አዲሱ ካቢኔ ስራ መጀመሩን አስመልክቶ በሰጡት መግለጫ ትግራይ በአሸናፊና ተሸናፊ የፖለቲካ ቅኝት የገባችበት አዘቅጥ መውጣት አይችልም ያሉ ሲሆን፣ ተፈናቃዮች የሚገኙበት ስቃይና ሰቆቃም ባወሳው ንግግራቸው በዚሁ ዓመት ወደ ቀያቸው የመመለስ ስራ ይሰራል፣ በማቆያ ጣቢያ የሚቆዩት ደግሞ አኗኗሯቸው እንዲሻሻል ትኩረት ይደረጋል ብለዋል። የሳልሳይ ወያኔ ትግራይ የህዝብ ግንኙነት ኃላፊ የሆኑት አጸብሃም በምላሻቸው የቀድሞ ጊዜው አስተዳደር ሁሉን አካታች አልነበረም ያሉ ሲሆን አሁን የተዋቀረው ካቢኔ አካታች አልሆነም፣ ሙሉ በሙሉ የህወሓት አባላትን ያቀፈ ነው ሲሉ ተችተዋል። በዚህም በክልሉ ያለውን ችግር ይፈታል ብለው እንደማያምኑም ገልጸዋል። አክለውም አስገዳጅ ሁኔታዎች ተፈጥረው የጊዜው አስተዳደሩ ካቢኔ በድጋሚ ሊዋቀር የሚችልበት እድል ካለም ሁሉን አሳታፊ የሆነ መሆን እንዳለበት የገለጹ ሲሆን ከህወሓት ፓርቲ ህልውና ይልቅ የዜጎች ጥቅም ለማስጠበቅ አቅም ያለው ካቢኔ ሊቋቋም እንደሚገባም አንስተዋል። ሌላው አህዱ ያነጋገራቸው የባይቶና አባይ ፓርቲ የድርጅት ጉዳይ ኃላፊ ክብሮም ተክላይ በበኩላቸው ከዚህ ቀደም የባይቶና አባይ ፓርቲ በሁለት የክልሉ ቢሮዎች ላይ የአመራር ድርሻ ነበረው ያሉ ሲሆን ካቢኔው ሲቋቋም የክልሉ የውሃና ኢነርጂ ቢሮ አመራሩን በማንሳት የህዋት አባል በቦታው መተካቱን ገልጸዋል። ይህ መሰል አካሄድ በትግራይ ክልል ያለውን ችግር ይፈታል ብለው እንደማያምኑ የገለጹም ሲሆን አሁን የተዋቀረው ኮሚቴ ለህዋት በሚመች መልኩ የተደረገ ነው ብለዋል። በፓርቲዎች ደረጃ የተዋቀረው ኮሚቴ ሲል በተመለከተም ዝርዝር ማብራሪያ እንዲሰጣቸው መጠየቁንና ምላሽ ማግኘት አለመቻሉን አንስተዋል። በአልጀዚራ በኩል ከስልጣን እንዲወገዱ ጥሪ የቀረበባቸው ፕሬዝዳንት ኢሳያስ አፈወርቂ ከወልቃይት ሁመራ በኩል ያላሰቡትን ዱብዳ ሰምተዋል። ወልቃይትን በኃይል አስመልሳለሁ ከሚለው የደብረ ጽዮን ቡድን ጋር የወገኑት ኢሳያስ በፍጹም ያልጠበቁት ጉድ ሰምተዋል። ሻቢያን ከስልጣን ገረስሳለሁ ብሎ የተነሳው ታጣቂ ቡድን ለትጥቅ ትግል ወልቃይትን ሁመራ መምረጡን እየተነገረ ነው። ይህም ፕሬዝዳንት ኢሳያስ የባድመንና ዛላንበሳን ቀዳዳ ሲደፍኑ በሁመራ ያልጠበቁት ሆኗል። ካለፉት ስድስት ዓመታት ወዲህ የሻቢያው መሪ ጠላተ ብዙ ሆነዋል። ከስልጣን ሊገረስሷቸው የሚያቅዱ ድርጅቶች እንዳሸን እየፈሉ ነው። እነዚህ ድርጅቶች ከቅርብ ጊዜ ወዲህ በኢትዮጵያ መንግስት እየተደገፉ ይገኛሉ። የብልጽግናው መንግስት ስልታዊ ድጋፍ ከሚሰጣቸው ድርጅቶች መሃል ብርጌድ ናህመዱ አንዱ ነው። ብርጌዱ ለትጥቅ ትግል ኢትዮጵያን ተመራጭ ማድረጉ ባለፈው ሳምንት መጨረሻ ሲነገር ነበር። አሁን እየወጡ ያሉ መረጃዎች እንደሚጠቁሙት ደግሞ ብርጌድ ናህመዱ ለትጥቅ ትግል ከመረጣቸው የኢትዮጵያ አካባቢዎች መሃል አንዱ ወልቀ ወልቃይት ሁመራ መሆኑን የቡድኑ አመራሮች ተናግረዋል። ወልቃይትን በኃይል አስመልሳለሁ ከሚለው የደብረ ጽዮን ቡድን ጎን ለተሰለፉት ለፕሬዚዳንት ኢሳያስ አፈወርቂ ይህ ከባድ መርዶ ነው። ፕሬዚዳንቱ በዛላ አንበሳ ሲጠብቁ በወልቃይት ሁመራም ከባድ ስጋት ነው የተደቀነባቸው። ከአስተባባሪዎቹ አንዱ የሆኑት አቶ በየነ ከኢትዮጵያ የሚነሳ የትጥቅ ትግል እንቅስቃሴ ማድረግ እቅድ ይኖር እንደሆነ ለቀረበላቸው ጥያቄ በኢትዮጵያ ምደባም፣ ዘመቻም፣ አደረጃጀት ወታደራዊና ዲፕሎማሲያዊ ማዕከል ሊቋቋሚ ይችላል የሚል ምላሽ ሰጥተዋል። ብርጌና አህመዱ በኢትዮጵያ እያደረገ ያለውን እንቅስቃሴ በሌሎች ሀገራት ካለው የተለየ መሆኑን የሚያነሱት አቶ በየነም ለዚህም ሶስት ምክንያቶችን ይጠቅሳሉ። አስተባባሪው ኢትዮጵያ በተለይም ከአፍሪካ ሕብረት መቀመጫነቷ ጋር ተያይዞ ያላት የዲፕሎማሲ ማዕከልነት በምክንያትነት የሚጠቅሱት አንዱ ምክንያት ነው። ኢትዮጵያና ኤርትራ በኢኮኖሚና ጸጥታ ቅርበት ያላቸው ተጎራባች ሀገራት መሆናቸው እንዲሁም በሀገሪቱ ውስጥ ከ300 ሺህ በላይ ኤርትራውያን መኖራቸው ብርጌና አህመዱ በተለየ መልኩ እንቅስቃሴ እንዲያደርግ በምክንያትነት የተጠቀሱ ሌሎቹ ምክንያቶች ናቸው። አቶ በየነ ሶስተኛው ዓላማ በምዕራባውያን ሀገራት የተፈጠረው ትግላችን ወደ ሀገሩ አካባቢ ማንቀሳቀስ ነው፣ ወደ ጎረቤት ሀገሩ በማምጣት ለለውጡ እንቅስቃሴ ህዝቡ ጠርቶ ሊሰማው በሚችልበት ጎረቤት መፍጠር ነው። በኢትዮጵያ ስንል በሰመራም፣ በመቀሌ ወይም ሁመራ፣ በተለያዩ አካባቢዎች በመቅረብ ትግሉን ማስፋት ነው ብለዋል። እንደ ንቅናቄው አስተባባሪ ከሆነ ቡድኑ በወልቃይት ሁመራ አካባቢ የትጥቅ ትግል ለመጀመር የወልቃይትን እንዳማራጭ ይዘዋል። ይህ ታዲያ አሁን ካለው የቀጠናዊ የኃይል አሰላለፍና የወልቃይት ግርግር ጋር ተያይዞ ተጨማሪ ጫና ሊፈጥር እንደሚችል እየተነገረ ነው የሚገኘው። የትራምፕ አስተዳደር ወደ አዲስ አበባ ማስጠንቀቂያ ልኳል አስተዳደሩ ኢትዮጵያውያን እንዲጠነቀቁ ከባድ ማስጠንቀቂያ ያወጣ ሲሆን አለማወቅ ከተጠያቂነት አያድንም ከወዲሁ እወቁበት ብሏል የትራምፕ አስተዳደር በአሜሪካ ኤምባሲ በኩል በወጣው የማስጠንቀቂያ መልእክቱ ቪዛው ከተፈቀደሎት ጊዜ በላይ ከቆዩ ወደፊት ወደ ዩናይትድ ስቴትስ ለመጓዝ ቋሚ እገዳ ሊጣሉቦትና በህግ ሊያስከስሶት ይችላል ብሏል የቆንስላ ኦፊሰሮች የኢሚግሬሽን ሙሉ ታሪኮን ማግኘት ይችላሉ በተጨማሪም ከዚህ በፊት በፊት የተላለፉ የኢሚግሬሽን ህግ ጥሰቶች ካሉም የቆንስላ ኦፊሰሮች ያውቃሉ። ቪዛውን በትክክል መጠቀም የእርሰው ኃላፊነት ነው ብሏል። ለኢትዮጵያ ከባድ መርዶ ተሰምቷል። ዜናው ኢትዮጵያ በቀጠናው የነበራትን የበላይነት እየተቀማችና እያጣች መሄዷን የሚገልጽ ነው። በአፍሪካ ቀንድ ኢትዮጵያ የነበራት የአባትነት ሚና በኬንያ እየተነጠቀች እንደሆነ የሚገልጸው መረጃ አስደንጋጭ ተብሎለታል። መረጃው እንደ አውሮፓውያን አቆጣጠር በ2025 መጨረሻ ኬንያ ኢትዮጵያን በመብለጥ የምስራቅ አፍሪካ ትልቁ ኢኮኖሚ ያላት ሀገር ትሆናለች የሚል ነው። ይህ ትንቢያን ያቀረበው ደግሞ አይኤምኤፍ ነው። የዓለም የገንዘብ ድርጅት አይኤምኤፍ አዲስ ባስቀመጠው ትንብያ መስረት እንደ አውሮፓውያን አቆጣጠር በ205 መጨረሻም ኬንያ ኢትዮጵያን በመብለጥ የምስራቅ አፍሪካ ትልቁ ኢኮኖሚ ያላት ሀገር ትሆናለች ሲል አስታውቋል። ከአለም ባንክና ከአለም አቀፉ የገንዘብ ድርጅት አይምኤፍ የተሻለ ብድር ለማግኘትና የተረጋጋ ኢኮኖሚ ለመፍጠር በሚል የኢትዮጵያ መንግስት ብር ከዶላር ጋር ያለውን ምንዛሬ ማዳከሙ ለዚህ ዋነኛ ምክንያት ነው ሲል ጠቁሟል። እንደ አውሮፓውያን አቆጣጠር በ205 የኬንያ አጠቃላይ ሀገራዊ ጥቅል ምርት 132 ቢሊዮን ዶላር ይደርሳል የተባለው የገንዘብ ተቋሙ ትንቢያ የኢትዮጵያ አጠቃላይ ሀገራዊ ጥቅል ምርት ደግሞ 117 ቢሊዮን ዶላር እንደሚሆን ማስታወቁን የብሉምበርግ ዘገባ ያሳያል። ኢትዮጵያ የውጭ ምንዛሬ ስርዓቱን ገበያ መር ለማድረግ እና የብር ዋጋ በከፍተኛ ደረጃ እንዲዳከም መፍቀዷ ከ55 በመቶ በላይ ብር መዳከሙን የጠቆመው ብሉምበርግ በአንጻሩ የ3 ነጥብ 4 ቢሊዮን ዶላር የብድር ፓኬጅ እና ተጨማሪ 166 ቢሊዮን ዶላር የገንዘብ ድጋፍ ከዓለም ባንክ ለማግኘት መቻሏን አስቀምጠዋል። ኢትዮጵያ የብር ዋጋ በከፍተ ከፍተኛ ደረጃ እንዲታከም በመፍቀዷ ከ55 በመቶ በላይ ብር መዳከሙን የጠቆመው ብሉምበርግ የኬንያ ሽሊንግ ባለፈው ዓመት በ21 በመቶ ገደማ የመጠናከር አዝማሚያ ያሳይቷል ሲልም አመላክቷል። ይህም የኬንያን ሽሊንግ በ2024 የዓለም ምርጥ አፈጻጸም ያለው ገንዘብ አድርጎታል ሲል ገልጿል። ኢትዮጵያ የብር ከዶላር ጋር ያለውን ምንዛሪ እንዲዳከም ማድረጓ ሀገሪቷ ያለባትን 289 ቢሊዮን ዶላር የውጭ ዕዳ ውስጥ ቢያንስ ግማሽ ያህሉን በአዲስ መልክ ለማስተካከል ከዓለም አቀፉ አበዳሪዎች ጋር ለመደራደር በር ከፍቷል ሲልም ብሉምበርግ በዘገባው አመላክቷል። ቻይናና ግብፅ በእስራኤል ድንበር አካባቢ የመጀመሪያውን የጋራ ልምምድ አደረጉም። ቤጂንግ ከዚህ ቀደም ታይቶ የማይታወቅ ወታደራዊ ልምምድ ለማድረግ በሚል በቴክኖሎጂ የላቁ ተዋጊ ጄቶችን ወደ ግብፅ መላኳን ተዘግቧል። ቻይና እና ግብጽ በዚህ ሳምንት በእስራኤል ድንበር አቅራቢያ ሰፊ የጋራ ወታደራዊ ልምምድ ጀምረዋል። ይህም የቻይና መገናኛ ብዙዋን በዓይነቱ የመጀመሪያ ይሆን እና ታሪካዊ ሲሉ ገልጸውታል። ኢግልስ ኦፍ ሲቪላይዜሽን 2025 የሚል ስያሜ የተሰጠው ልምምዱ እሁድ የጀመረው ከስዊዝ ባህረ ሰላጤ በስተምዕራብ 100 ኪሎ ሜትር ርቀት ላይ በሚገኘው ዋዲ አቡ ሪሽ አየር ማረፊያ ሲሆን እስከ ግንቦት አጋማሽ ድረስ እንደሚቀጥል ይጠበቃል። የእስራኤሉ ቻናል 12 ኒውስ እንደዘገበው ልምምዱ ይቻ ቻይና ጂ 10 ሲ ተዋጊ ጀቶች ነዳጅ የሚሞሉ አውሮፕላኖችና ኬጅ 500 አየር ወለድ ቅድመ ማስጠንቀቂያ አውሮፕላኖች እንዲሁም በግብጽ የሚንቀሳቀሱ ሩሲያ ሰራሽ ሚግ 29 ይገኙበታል። ምዕራባውያን ተንታኞች እርምጃውን የቤጂንግ ሰፊ ስትራቴጂክ አካል አድርገው ይመለከቱታል። በመካከለኛው ምስራቅና በአፍሪካ ያለውን ወታደራዊ ይዞታ ለማስፋት ያለመ ነው ያሉ ሲሆን፣ ይህ ክስተት በአካባቢው ያለውን የአሜሪካ እንቅስቃሴ መቀነሱን ያሳያል ሲሉ ተደምጠዋል። የቀድሞው የዩናይትድ ሴንት ሴንትኮም ኮማንደር ጄኔራል ጆሴፍ ቮቴል ለዋር ዞን በሰጡት ቃለ መጠይቅ እንደተናገሩት ከሆነም ይህ አጋሮቻችን አማራጮች መመልከት እንዳለባቸው ማሳሰቢያ ነው። ቻይና ራሷን እንደ ብቁ ወታደራዊ አቅራቢና ስትራቴጂካዊ አጋር አድርጋለች ብለዋል። ከአሜሪካ ለወታደራዊ እርዳታ ብቻ 15 ቢሊዮን ዶላር የምታገኘው ግብጽ ከጋዛ የተፈናቀሉ ፍልስጤማውያንን ለመውሰድ አሜሪካ ያቀረበችውን ሀሳብ በመቃወም በምትኩ በባህር ዳርቻው አካባቢ የራሷን የመልሶ ማቋቋም እቅድ አቅርባለች። የቻይና መከላከያ ሚኒስቴር ልምምዱ ወታደራዊ ትብብርና መተማመንን ለማጠናከር ታስቦ የተዘጋጀ ነው ብሏል። የግብጽ ባለስልጣናት የትግል አስተምሮዎችን በንድፈ ሐሳብ እና በትግባር ስልጠና እንደሚያስተካክሉም ጨምረው ገልጸዋል። የእስራኤል የመከላከያ ባለስልጣናት በበኩላቸው ግብጽ በሲና ባህር ላይ በተለይም ከእስራኤል ድንበር አቅራቢያ ባለው አካባቢ የሰፈረውን ወታደራዊ ኃይሏ እየጨመረ በመምጣቱ ስጋት እየጨመረ መሆኑን ተናግረዋል። እስራኤል የውጭ ኃይሎች ወደ እስራኤል ደቡባዊ ድንበር እንዴት እንደሚቀርቡ ስለምትከ ለመከታተል ከቻይና ጋር የተደረገው የጋራ ልምምድ በጉዳዩ ላይ ውስብስብነት ይጨምራል።